ጌሌ በተደጋጋሚ ሁለተኛ ደረጃ እንደሚወጣ ይታወቃል። በከፍተኛ ሊጉ እጅግ በጣም ተፎካካሪ ከሚባሉ ክለቦች አንዱ ነው። እሱ ብቻ ሳይሆን ነጌሌ አርሲ የሱፐር ሊጉ መስራች የሆነ ቡድን ነው። በሱፐር ሊጉ ውስጥ ረዥም ጊዜ ቆይታ አለው። በጠቃቅን ስህተቶች ብዙ ጊዜ ሁለተኛ እየወጣን እንትን ብለናል። በዘንድሮ ዓመት ደግሞ እነዛን ክፍተቶቻችንን አይተን ልምድ ያላቸውን ተጫዋቾች በተለይ እንደነ ኢብሳ ያሉትን ልምድ ያላቸውን ተጫዋቾች በግማሽ በማምጣት የተሻለ ክፍተቶቻችንን አይተን ውጤታማ ለመሆን ሰርተናል። ይህ የነገሌ አርሲ ፕሪምየር ሊግ ለመግባት ያልተሳካ የአመታት ጉዞ ጥረት ነው። ከረጅም ጊዜ መውደቅ መነሳት እና ደግሞ ተስፋ ለመቁረጦች በኋላ በስተመጨረሻ በውጤት የተካሰው ነው። ለ2018 የኢትዮጵያ ፕሪምየር ሊግ ከ2017 የኢትዮጵያ ከፍተኛ ሊግ ውድድር ሁለት ክለቦች እንደሚያድጉ ሲጠበቅ፣ ነጌሌ አርሲ ሸገር ከተማን በመከተል ሁለተኛ ክለብ ሆኗል። ከጠንካራው የምድብ ለ ፉክክርን በበላይነት ያጠናቀቀው ነጌሌ አርሲ ለኢትዮጵያ ፕሪምየር ሊግ ሲበቃ፣ ይህ በታሪኩ ለመጀመሪያ ጊዜው ነው። አንደኛ ዙር ሰርተነው የነበረውን ነገር አላገኘም። ምክንያቱም እስከ የመጨረሻዎቹ ሶስት ጨዋታዎች በተከታታይ ጥለን ነበር። እዚህ አሁን ሁለተኛ ዙር ላይ ሲንመጣ ያን ስህተት ላለመድገም ነው የመጣ ነው። ከሶስቱ ጨዋታዎች መጨረሻ ላይ ከጣልናቸው ጨዋታዎች ሰባት ነጥብ አግኝተናል። በዜሮ ነጥብ የወጣ ነው ማለት ነው። እዚህ ሁለተኛ ዙር ብዙ የተሻሻሉ ነገሮች ነበሩ ማለት ነው። ዘንድሮ ከመጀመሪያ አንስቶ ገና ከክረምት ከዝግጅት አንስቶ ማለት ነው በጣም ተነሳስተን ነበር፣ የአምናም ቁጭት ስላለን የለ በጣም ተነሳስተን ሁላችንም ዘንድሮ ማሳካት አለብን ብለን ከአመራሮቻችን ሳይቀሩ አምና ቁጭት አለባቸው። የኛ አመራሮች ደግሞ ይለያሉ። በቃ አምና ቁጭት አለባቸው። ለዛ ብሎ በቃ ከመጀመሪያ አንስቶ ከዝግጅት ጀምሮ በጣም ተዘጋጅተንበት ነበር ነበር እና ደግሞ ሁላችንም ግባችን ሻምፒዮን መሆን ነው ተባብለን ነው የጀመር ነው መጀመሪያ ስንጀምር ገና እንትን ዝግጅት እየሰራም ማለት ነው እና እሱንም ደሞ አናሳክተናል ብዬ ነው። ከፍተኛ ሊግ ከአንድ ምድብ አንድ ወደ ፕሪሚየር ሊግ እንደማደጉ መጠን በጣም ከባድ እንደመሆኑ መጠን እናውቃለን። እና የተሰባሰብ ነው ልጆች በከፍተኛ ሊግ ብዙ የቆዩ ናቸውና በጣም ቁጭት ያለባቸው ልጆች ነው የተሰባሰብ ነው። እና ስንጀምር ገና ዝግጅት ስንጀምር በቃ ከፍተኛ ሊግ በቃ የሚል ነገር ነበር። ሁላችም ጋሚ ነበረው። እኔም ከፕሪሚየር ሊግ ከሻሸመኔ ጋር ነበር፣ ኳምና ወርታችኛ ወርጄ ነበር። አሁን ደግሞ ተመልሽ አርሲ ነገሌን አሳድግ ያለው እኔ በጣም ደስ ብሎኛል። በቃ ሻምፒዮን በመሆናችን የምንፈልገው እድሜ ልካችን የምናስበው ነገር ነው። ለነጌሌ አርሲ ታሪክ ሰርተናል፣ በጣም ደስ ብሎኛል። ለዚህ የዚህ ታሪክ ተካፋይ በመሆን በጣም ደስተኛ ነኝ። ሁሉም ሰው ኮንግራስ ሊ። ከዛ ውጪ ደግሞ ቲሙ ላይ ያለውን ድባብ ስታየው፣ ወደፊት ፕሪምየር ሊግ ላይ መጫወቱን ስታስበው ታላቅ ደስታ ነው ያለው ኢቢሲ በምድቡ የመጨረሻ ጨዋታቸው ለት በአበቤ ቅላን ስቴዲየም ተገኝቶ ያናገራቸው የነገን ላርስ የቡድን አባላት ለዚህ ውጤት የበቁት እንዲሁ ቀላል በሆነ መንገድ እንዳልሆነ ነው ያብራሩት። በጣም ከባድ ነበር። እኔ ከ2013 ጀምሮ ከ12 ጀምሮ አቋዋለሁ ሊጉን። ከባድ ነበር ይዘንድሮ ምክንያቱም ብዙ የመግባት ፍላጎት የነበራቸው ቲሞች ብዙ ደግሞ አቅሙም ያላቸው ነጥባቸውን በጣም የተቀራረበም ስለነበረ ብዙ ቻሌንጅ ነበረው። ረዥም ውድድር ነው እንደምታውቀው፣ ውድድሮቹ ደግሞ በየጨዋታው ጫና ነበረው። ከዛ ውጭ ደግሞ ቲሞቹ በጣም ጠንካራ ናቸው፣ በአደረጃጀትም። ከዛ ውጭ ደግሞ የተጫዋች ጥራትም ያላቸው ተጫዋቾች ያላቸው ቲሞች በጣም ብዙ ናቸው። ከዚህ አንግል ሁሉም ጨዋታዎች ከብዶን ነው የተጫወት ነው፣ ግን እግዚአብሔር ረድቶን ተወጥተነዋል። እና ውድድሩ በጣም ኮምፓክት የነበረው ሽኩቻ እጅግ በጣም ከባድ ነበረ። በተለይ እኛ ምድብ ላይ ያለው ነገር እስከ መጨረሻው አንድ እና ሁለት ጨዋታ ወደ ፕሪምየር ሊጉ የሚያድገውም ያለየበት፣ እንዲሁም ከከፍተኛ ሊግ ወደ ታች የሚወርድበት ያለየ ስለነበረ ውድድሩን እጅግ በጣም ጠንካራና ጥንቃቄ የሚፈልግ እንዲሁም የተጫዋቾቻችንን ጥራትና ብቃት ለይቶ በደንብ ያወጣ ውድድር ነበር ማለት ይቻላል። ክለቡን በዚህ አስጨራሽ ፉክክር በሚጠይቀው የ22 ሳምንታት ጨዋታዎች ጉዞ ለስኬት ያበቃቸው ቁልፍ ሚስጥር አጠቃላይ የቡድኑ ተመሳሳይ ዓላማ ላይ መግባባት እንደሆነም ለመርዳት ተችሏል። እናንተ ስኬት ምንድን ነው ሚስጥሩ? ብለታስ አስባ አንድነታችን፣ ሁልጊዜ የምናገረው የአንድን መሆናችን ትልቁ ስኬታችን እሱ፣ ሚስጥሩ አንድነታችን ነው። ሌላ ምንም የሉ አንድ ነን ከቤስት ከቤንች ሁሉም ነገሩ እስከ አውት ኦፍ ድረስ ያለው ነገር ጌሙ ማሸነፍና ማሸነፍ ብቻ ነበረ ሐሳባችን። የስኬታችን ምስጥር አንድነታችን፣ አንድነት አለን እንደ ቲም፣ እንደ ተጫዋች፣ እንደ አሰልጣኝ፣ እንደ ኮቺንግ ስታፍ ባክሩም ስታፋችን ሁሉም ነገር ጠንካራ ነው። አንድነት አለን። አላማችን ማደግ ስለሆነ ሁሉም ለማደግ ነው እንጂ የሚታትረው ኢንዲቪጁዋሊ ወይ ደግሞ ፐርሰናል ኬዝ ያለበት ሰው የለም ማለት ስለዚህ እንደ ቲም መስራታችን ውጤታማ አድርጎ ነው አለኛል። ኦቨር ቤንች ላይ ያለው ሁላሳይ ነገር ስሜቱ አንድ ነው። ማሸነፍና ማሸነፍ ሻምፒዮነት ብቻ ነው፣ ሻምፒዮን መሆን ብቻ ነው ፍላጎታችን። ማንም ገባ ማንም በቃ፣ ሁሉም ማሸነፉ ነው የምንፈልገው። ለዛ ይሄ አንድነታችን ደግሞ ዋና ትልቁ ምስጢር አንድነታችን ነው። ለአንድ ክለብ ስኬት ሌላ ቁልፍ ጉዳይ ከሚመለከታቸው አካላት ተገቢውን ድጋፍ ማግኘት ነው እና በዚህም ረገድ ለሌሎችን መልካም ተሞክሮ ሊሆን የሚችል ነገር እንዳለ ነው ማየት የተቻለው። በቃላት የሚገለጽ አይደለም። አርሲ ነጌሌ ላይ ያለ አመራር እንዲሁም ደጋፊው በአጠቃላይ ክለቡ እንደ ምራብ አርሲ የሚታይ ክለብ ነው። የአርሲ ነጌሌ ብቻ ሳይሆን የምራብ አርሲ ክለብ ነው። ሶ ሁሉም ሰው ነጌሌ መግባቱ አንደኛ ትልቅ ታሪክ ነው። እንደምትመለከታቸው ደጋፊው አንድም ቀን አይቋረጥም። አዋሳ ላይ፣ አዲስ አበባ ላይ ይህንን ያህል ረዥም ኪሎ ሜትር አቋርጦ መጥቶ የሚደግፍ ደጋፊ ነው። አመራሩ እያንዳንዱ እዚህ እየመጣ ዛሬም እዚህ ናቸው አመራሮች እንኳን እየመጡ የሚደግፉት ክለብ ነው። ስለዚህ ከፍተኛ የሆነ ፍላጎት ከሀገር ውጭም በሀገር ውስጥም አርሲ ነጌሌ ፕሪምየር ሊጉ ላይ ሰክሰስ እንዲያደርግ ከፍተኛ የሆነ ድጋፍ ሲያደርጉ የነበሩ ስለሆነ የከተማችንን ከንቲባ ስራ አስኪያጅ፣ እንዲሁም አጠቃላይ አመራሮች፣ አጠቃላይ የስራ አስፈጻሚ ኮሚቴው በአጠቃላይ በእውነት ይክለብ እንዲሻገር ትልቅ ምስዋዕትነት የከፈሉ ናቸው። በዚህ አጋጣሚ በምዕራብ አርሲ ሕዝብ ስም ከልብ ላመሰግናቸው እወዳለሁ። እኔ እንደ ነገሌ ተወላጅም እንደ ነገሌ ኳስ ተጫዋችም ሲያስቡ የነገሌ ሕዝብ በጣም ኳስ ወዳድ ነው። ሙሉ ሙሉ ሕዝቡ ኳስ ወዳድ ነው። አመራሩ በጣም ምርጥ ነው ይለያል በጣም ንኳስ ኳስ የሚወዱት ከዛ ድረስ እየመጡ አንድም ጨዋታ ሳይቀሩ በኢንሴንቲቭ በምን በምን እየረዱን ከጎናችን እየሆኑ ስናሸንፍ ብቻ አይደለም፣ ባይዘይ ስንሸነፍም ሁሌ ከጎናችን እየሆኑ በቃ አይዟችሁ እኛ አለን እያሉ ነበር። እዚህ ያደረሱ የአንድነት ነው እዚህ እንድንደርስ ያደረገን ብዬ ነው የማስበው። በውድድር አመቱ በተለይ ከደሴ ከተማ ጋር በነበረው ፉክክር ነጌሌ አርሲን ለፕሪምየር ሊጉ ያበቁት በተለይ ሁለት ጨዋታዎችን የቡድኑ አባላት አይረሷቸውም። ምክንያት ከደሴ ነጥብ መውሰድ ስድስት ነጥብ እንደመውሰድ ነው የሚቆጠረው። ከዛ ውጭ ግን ከከ ከካ፣ ምናልባት እናንተ እዚህ ነው ያያችሁት በደርሶ መልስ እንደዛ ነው የወሰዱት። እዛም ዘጠና አራተኛ ደቂቃ አግብተን ሲጀመር ጨዋታው አለቀ። እዚህም ዘጠና ስምንተኛ አካባቢ፣ ዘጠና ሰባተኛ አካባቢ ነው ስኮር ያደረግነው። ስለዚህ ከነሱ የወሰድነው ነጥብ በጣም ወሳኝ ነበር። ከየካ ጋር ስንጫወት በጣም አላቅም፣ በጣም ተዘጋጅቶ ነው እነሱ የሚመጡት። በጣም ነው ቻሌንጅ የሚያደርጉን። ግን ከነሱ የወሰድነው ነጥብ እኛን ሲያሳልፈን፣ ከነሱ የጣሉት ደግሞ እኛን ደግሞ መልሶ ሻምፒዮን አድርጎናል። ስለዚህ የካ ጠንካራ ቲም ነበረ በሊጋችን ማለት ነው ማረሰው አሁን ሁለተኛ ዙር ላይ ከደሴ ምክንያቱም ከስራችን የሚከተለው ከመሆኑ መጠን ከፎካካሪያችንም ከመሆኑ መጠን ከሱ ስንወስድ ነጥባችን ያሰፈንበት መንገድ ትልቁ ነጥብ እሱ ነው ብዬ አስባለሁ። ይህ ከገሰድነውም ነገር በጣም በስተመጨረሻ ደቂቃ ጎሎቹን አግብተን ነው ምክንያቱም ያን ሚስ አርገን ብንሆን አሁን ላለንበት ላንደርስም እንችላለን። በሌላ በኩል ደግሞ በሁለተኛው ዙር በአጥቂ መስመር ላይ የተደረገው ማሻሻያ ሌላው ለውጤቱ ትልቅ ሚና የነበረው ነው። የቀድሞ የነቀምቴ ከተማ አጥቂ የነበረውን ኤብሳ በፍቃዱን ከቅርብ ተቀናቃኛቸው ደሴ ከተማ ወደ ክለቡ መቀላቀላቸው ስኬታማ ውሳኔ እንደነበር በተግባር ታይቷል። የመጀመሪያ ዙር ላይ እንደ ክፍተትኛ ያየናቸው የመድረስ ችግር አልነበረበት። ምኛቴም ግን ስንደርስ ኳሶችን እናመከን ነበር። ስለዚህ እዛ ጋ የፈለግነው ሰው ምን አይነት ሰው ነው? ልምድ ያለው ሊጉን የሚያውቀው ሰው፣ እዛ ጋ ካገኘ ብዙ ባይሮጥም እንኳን ስኮር ሊያደረግልን የሚችል ነው። ኢብሳን ደግሞ ከጠበቅነው በላይ ነው የሆነው። ሲመጣ ሁሉንም ነገር ማድረግ ይችል፣ ፕሬስ ማድረግ የሚችል ከኳስ ጋር የሚጫወት ጀርባ ላይ ያለን ስፔስ መጠቀም የሚችል አይበውሎችን፣ ደግሞ ባህ ሊግ ላይ የሚፈጠሩ ኳሶችን አይበውሎችን በደንብ መጠቀም የሚችል ሆኖን ያገኘ ነው። እዚህ ለመግባታችን በእርግጠኝነት በሱ ብቻ ወደ ዘጠኝ ምናምን ነጥብ አግኝተናል። ስለዚህ ትልቅ ሚና ነው የተጫወተልን። ትልቅ ተጫዋች ነው። ሊጉ ላይ በጣም የሚያስፈልግ ተጫዋች ነው። ከባድ ጨዋታ ለእኔ እኔ ሁሌ ቀላል ነው። ለኔ በጣም ከምለው በላይ በጣም ቀላል ነው። ለኔ ከባድ ጨዋታ ሁሌ በጣም ፈጣሪ መዝገብ በጣም እጠቀማለሁ ከባድን ጨዋታ ቲማችንም ደግሞ ግዴታ ከኔ ብዙ ነገር ስለሚፈልግ በጣም ተጠቅሞም እየወጡ ነው። ይህንም እየወጣው ነው። በጣም ተደስተኝ ወጣ። ወደ ፕሪምየር ሊግ የሚደረጉ የብዙ ክለቦች ችግር በከፍተኛ ሊጉ የነበራቸውን ጥንካሬ ማስቀጠር አለመቻል ነው። ነጌሌ አርሲስ ከዚህ ፈተና ምን ያህል የራቀ ነው? ከክለቡ የቡድን አባላት ጋር በነበረን ቆይታ ያነሳንላቸው የመጨረሻ ጥያቄያችን ነው። ብዙ ቲሞች እውነትም ነው ከታች ያደጉት ተመልሶ ወርዳሉ። ምክንያቱም ያው ብዙ ቲሞች ያሳደጉ ተሰልጣኞች ተጫዋቾች በብዛት ስል ይቀነሳሉ፣ ከላይ ላይ ካሉት ይመጣሉ። እዚህ ጋር በፍላጎት ነው ምን ጮቱ፣ ሌላ አዲስ ነገር የለም። ኳስም በፍላጎት ስትጮት ምንም የተለየ ነገር አትጮትም፣ ከላይ ካሉት ጋር ማለት ነው። እዛም ሄደን እኛ ቻሌንጅ እናደርጋለን ተመልሰን አንወርድም ብዬ ነው ማስበው። ቲሙ ባይፈርስ ደስ ይለኛል። ባይፈርስ ስለ በጣም ብዙ ተጫዋቾች መሄድ አለባቸው ብዬ አስባለሁ። አቅሙን ያላቸው ሊጉን የሚወጣን የሚችሉ ልጆች ስላሉበት ቲሙ ላይ ማለት ነው። ስለዚህ ያንን ነገር የሚያደርጉ ከሆነና እነዚህ ልጆች ላይ ልምድ ያላቸው ልጆች የሚጨመሩ ከሆነ ሊጉን በደንብ መጠን ይችላል ቲሙ። ነጌሌ አርሲ ምናልባት ዛሬ እንደ በስሜት ተነስቶ ወደ ፕሪሚየር ሊግ የመጣ ክለብ አይደለም። ብዙ እንደሚወሩ እናውቃለን። በስሜት መተን አይደለም እዚህ ደረስ ነው። ከመጀመሪያው ዓመት ሳይሆን ከአምስት ዓመት በፊት በእቅድ የተቀመጠና ወደ ፕሪሚየር ሊግ እንዴት መሻገር እንዳለብን ምን ሰዓት ላይ መሄድ እንዳለብን በደንብ በእቅድ አቅደን የተመራንበት ነው። ብዙ ክለቦች ወደ ፕሪምየር ሊግ እየወጡ እንዲህ አይነት አክሲደንቶች አሉ። ያ እንዳይሆን ደግሞ ቀድመን በእቅድ የተዘጋጀንበት ነገር ስለሆነ እቅዳችን ላይ ተመስርተን ስራችንን የምንቀጥልና የተሻለ ፕሪምየር ሊጉ ላይ ጥሩ ተወዳዳሪ ሆነን የምንታይበትን እድል እንፈጥራለን ብለን ነው የምናስበው።